ሴት ልጅ ግድ ስታጣ፣ በየትኛውም ግንኙነት ውስጥ ጓደኝነት፣ የፍቅር ግንኙነት ወይም ደግሞ ትዳር ብንለውም ዝምታ ከቃላት በላይ የሚናገርባቸው ጊዜያቶች አሉ። ዝምታ በአንዴ አይመጣም። ዝምታ የለውጥና የመለወጥ ውጤት ነው። ለምን ትል የነበረችዋ ሴት አይታ እንዳላየች መሆን ትጀምራለች። በትንሽ በትልቁ ታለቅስ የነበረችዋ ሴት ፊቷ ላይ እንባ ይደርቃል። ጥያቄ መጠየቅ ታቆማለች። መጨቃጨቅ ትተዋለች። መከራከር አይኖርም። መከራከርና መጨቃጨቅ የምትተወው በነገሮች መስማማት ስለምትጀምር አይደለም። ዋጓዋ ላንተን ማስረዳት አድክሟት ነው። ማልቀስ የምታቆመው እየተጎዳች ስላልሆነ አይደለም። እንቧዋን ጨርሳ ነው። ጥያቄ መጠየቅ የምታቆመው ነገሮች ስለተረዳች አይደለም። ካንተ ለመስማት የምትጠብቀው የቀራት እውነት ስለሌለ ነው። ውሸት በቅቷት ነው። ሰበብህ አድክሟት ነው። ምክንያት አላልቅ ብሏት ነው። ከአታካች ሙከራና ትግል በኋላ እጅ እየሰጠች ነው። ሰላም እየሆነች አይደለም። ራሷን በስሜት ረገድ ካንተ እያላቀቀች ነው። ለብዙ ሴቶች ይሄ የመጨረሻው ስንብት ነው። በር ወርውሮ መውጣት የለ፣ ተሳድቦ መሄድ የለ፣ በቴክስት መጨቃጨቅ የለ፣ ስልክ ጆሮ ላይ መዝጋት የለ። ሁሉም ነገር የተረጋጋ እንደሆነ እንደ መሰለ ይሄዳል። ሴት ልጅ በቀላሉ አትተውህም። ብዙ ትሞክራለች። የማይጨበጡ ነገሮች ለምን እያለች ትሞግታለች። እየተጎዳች እንደሆነ ትነግረሃለች። ደስተኛ እየሆነች አለመሆኑን ታሳይሃለች። ቅሬታዎች እንዳሏት ትነግረሃለች። ክብር ስትነፍጋት ትጨቀጭቃለች። ስትንቃት ታለቅሳለች። እነዚህ ነገሮች ሁሉ ድክመት አይደሉም። ጥረቶች ናቸው። ልፋቶች ናቸው ድክመቶች ናቸው። አንተን ላለማጣት የሴት ልጅ ንዴት ውስጥ፣ የሴት ልጅ ቁጣ ውስጥ፣ የሴት ልጅ ክርክር ውስጥ፣ የሴት ልጅ እንባ ውስጥ ለግንኙነቷ ዋጋ የመስጠት ጉዳይ ነው ያለው። ስማኝ ስትል አንቺ የማትው አታጭም እያልክ ስትሄድ፣ ስታለቅስ ደግሞ ጀመረሽ ብለህ ስትሄድ፣ አክብረኝ አትናቀኝ ስትል ወገኛ ብለህ ስትሄድ ሽምግልና ተቀምጣችሁ ችግራችሁ ምንድን ነው ስትባሉ እሷ እየከበደችው ነው እንጂ ምንም የለም እኮ ብለ ስትመልስ፣ ስሜታዊነት ስለሚያጠቃት ነው ብለ ስታልፈው ትከርማለህ። በጊዜ ሂደት ድምጿን መቀነስ ይጀምራል። የሆነ ቀን ድንገት ዘምትላለች። ከህመሞቿ ሁሉ ድና እንዳይመስልህ፣ በቅቷት ነው ስሜቷን በተመለከተ። ሻንጣዋን ሸክፋለች። ትታ ለመሄድ የተነሳች እለት ልቧ ቀድሞ ሀገር አቋርጧል። በተደጋጋሚ ስትማግጥባት ለምን እያለች ስታልቅስብህ ውሸት ነው እያልክ ስትምልላት በቴሌግራም፣ በዋትሳፕ፣ በሜሴንጀር ስለ ሴት ልጅ ውበት የሚገርም ስለ ቀሚሷ፣ ስለ አቋሟ እያንዳንዱ ነገር ስትጽፍ እንደ ድንገት አይታ ምንድን ነው ይሄ ብላ ብጠይቅ ጓደኛዬ ፈትንልኝ ብሎኝ ነው እያልክ ለመቆጣት ስትሞክር፣ ሴት በደወለችልህ ቁጥር ሳይለንት እያደረግክ ወጥተህ እያወራህ የስራ ስልክ ነው ስትል የስልክ ፓስወርድንና ፓተርን በየቀኑ ሲቀያየር የመጀመሪያ ሰሞን ባየችው ጥቃቅን ነገር ሁሉ ትጣላለች። አንተም ነገሮቹ ይቀየራሉ በሚል ተስፋ ይቅርታዎቿ ከአፍ ብቻ ሲሆን መልሰ መላልሰ እዛው ስትሆን አራዳነት እየጨመረ ሲመጣ ራሷን በራሷ እየወጋት እንደሆነ ይሰማታል። ዝም ማለት ትጀምራለች። ዝምቷ የይቅርቷ ወይም ነገሮችን የመቀበል አይደለም፣ የነጻነት ነው። ችግሮች የሚመጣው ዝምቷን አለመረዳት ላይ ነው። ለብዙዎች ዝምታ ማለት የአሸናፊነት፣ የሁኔታዎች መረጋጋት፣ እየሰሩ ያሉት ጥፋት በአግባቡ እየሸፈኑ የመሆን ያለማወቅ፣ ያለመታየት ይመስላችኋል። የየትኛውም ግንኙነት አደገኛው ገደል ይሄ ነው። ግድ ማጣት ሲመጣ፣ መናደር ሲቆም፣ መጨቃጨቅ ሲቀር፣ ማልቀስ ሲቆም፣ ስሜት እየወጣ ሲመጣ መለያየት እየመጣ ነው። አንድ ሰው ስሜት አልባ ከሆነ ወደ ኋላ ለመመለስ አይታሰብም። እዚህ የደረሰች ሴት በምንም መልኩ ዳግመኛ እያንታቶ ነው። ሴት ልጅ ትዕግስት ስትጨርስ እንደ መኪና ባትሪ ነው ይላሉ ወንዶች። ለወንዶችም ይሰራል።